ካርዲናል ፒየር ባቲስታ ፒዛባላ የክርስቲያኑ ማህበረሰብ በጋዛ ውስጥ ለሚሰቃዩ ሰዎች እርዳታ እንዲያደርግ ጠየቁ የኢየሩሳሌም የላቲን ፓትሪያርክ ካርዲናል ፒየር ባቲስታ ፒዛባላ የክርስቲያኑ ማህበረሰብ በጋዛ ውስጥ ለሚሰቃዩ ሰዎች እርዳታ ለማድረግ የተቻለውን ሁሉ ጥረት እንዲያደርግ ጠይቀዋል የርዕሰ ሊቃነ ጳጳሳት ሊዮ 14ተኛን የሰላም ጥሪ በመቀላቀል የኢየሩሳሌም የላቲን ፓትሪያርክ ካርዲናል ፒየር ባቲስታ ፒዛባላ የክርስቲያኑ ማህበረሰብ በጋዛ ውስጥ ለሚሰቃዩ ሰዎች ሰዎች እርዳታ ለማድረግ የተቻለውን ሁሉ እንዲያደርግ ጠይቀው በጦርነት በተመሰቃቀለው የዓለም ክፍል የሚካሄደው የአመፅ ተግባር መቆም እንዳለበት ተናግረዋል። ፓትርያርክ ፒዛባላ ዓለም የሚፈልገው ሰላም የፖለቲካ ሰላም ወይም የጦርነት አለመኖር ብቻ እንዳልሆነ አጽንኦት ሰጥተው ከዚህ ይልቅ በግጭት በመከፋፈልና በጥላቻ የተመሰቃቀለውን ዓለም የሚረዳው ብቸኛው ሰላም ከክርስቶስ የሚገኘውን ሰላም መከተል ነው ብለዋል። ፓትርያርክ ፒዛባላ በቅርቡ ሰላም የሚለው ቃል በተደጋጋሚ ስለመነሳቱ ጠቁመው በተለይም ግጭት በተከሰተባቸው ቦታዎች የሚኖሩ ሰዎች ከሁሉም ነገር በላይ የወንድማማችነትና የእህትማማችነትን እሳቤ ማስቀደም አለባቸው ብለዋል። ፓትሪያርክ ፒዛባላ ሁላችንም የተቸገረን የመርዳት ግዴታ እንዳለብን በመግለጽ የክርስቲያኑ ማኅበረሰብ በጋዛ ውስጥ ለሚሰቃዩ ወገኖች እርዳታ ለማድረግ የተቻለውን ሁሉ ጥረት እንዲያደርግ ጠይቀዋል። ዘገባው የካቶሊክ ዜና አገልግሎት ነው።